አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ፣ መልካም ከእኛ ጋር ሁሉ ሰላም ነው። በጉጉት ሲጠበቅ የነበረው ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን ሠላሳ ስድስተኛ መደበኛ ስብሰባ በዛሬው እለት ተካሂዷል። በዚህም ምክር ቤቱ በተለያዩ ጉዳዮች ላይ ተወያይቷል። በተለይም ደግሞ የውጭ ሀገራት የስራ ስምሪት ጉዳይ ጋር በተመለከተ ውሳኔ ስለማስተላለፉ ሰምተናል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። በሌላ በኩል ከአሜሪካው ፕሬዝዳንት መልካም ዜና ተሰምቷል። በዚህም የአሜሪካ የመኖሪያ ፈቃድ የሚሰጠው ጎልደን ካርድን በተመለከተ ምን ያክል ዶላር ክፍያ እንደሚጠይቅ ይፋ አድርገዋል። ሙሉ ዝርዝሩን ይዘናል። የኢትዮጵያ የባንኩን ዘርፍ ለመጀመሪያ ጊዜ በሩን ሊከፍት ነው። የኬንያው ግዙፍ ባንክ ኬቢሲ በኢትዮጵያ አገልግሎት ለመስጠት ከመንግሥት ጋር ስምምነት ላይ መድረሱን ታማኝ ምንጮች አረጋግጠዋል። ታዲያ ይህ የአገር ውስጥ ባንኮችን ያከስራል? ለደንበኞችስ ምን ጥቅም አለው? ሙሉ ዝርዝሩን እናደርሳለን። የጡረታ አበልና ክፍያን እንዲሁም የፓስፖርት አገልግሎትን ለማግኘት አስገዳጅ መመሪያ ተቀምጧል። በዚህም የጡረታ አበል ለምታገኙና ፓስፖርት ለምታወጡ አስገዳጁ መመሪያ ምን ምን ይዟል፣ በዝርዝር እናደርሳለን። ሌላውና ወሳኙ ሕገወጥ የኮቴ ክፍያን የሚያስቀር ስርዓት ሊዘረጋ ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ አስቀምጠዋል። ሙሉ ዝርዝሩን እናደርሳለን በቅድሚያም ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን ሠላሳ ስድስተኛው መደበኛ ስብሰባውን በዛሬ ዕለት አካሄዷል። ምክር ቤቱ ዛሬ ባካሄደው መደበኛ ስብሰባ አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ በሙሉ ድምፅ በአብላጫ ድምፅ ሾመዋል። እንዲሁም አቶ ተክሊት ይምሰል፣ ወይዘሮ ነሲም አሊ የምርጫ ቦርድ የሥራ አመራር አባል ሆነው መሾማቸው ተገልጿል። ምክር ቤቱ ከኢትዮጵያ ውጭ ሀገራት የሥራ ስምሪት ጉዳይ ጋር ተያይዞ የቀረበውን ረቂቅ አዋጅ መርምሮ ለሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ መርቷል። ይህ በእንዲህ እንዳለ የኢትዮጵያ የባንኩ ዘርፍ ለመጀመሪያ ጊዜ በሩ ሊከፍት ነው። የኬንያው ግዙፍ ባንክ ኬቢሲ በኢትዮጵያ አገልግሎት ለመስጠት ከመንግሥት ጋር ስምምነት ላይ መድረሱን ዋዜማ ረፋዱን መረጃውን አውጥቶታል። የኬንያው ኪቢሲ ባንክ በኢትዮጵያ የባንኩ ዘርፍ በመሰማራት የመጀመሪያው የውጭ ባንክ እንደሚሆን መስማቱን ሪፖርተር ጋዜጣው ዘግቧል። ባንኩ ወደ ገበያው በይፋ ለመቀላቀል ከብሔራዊ ባንክ አመራሮች ጋር ውይይት እያደረገ መሆኑን ከብሔራዊ ባንክ ምንጮች መረጃ ማግኘቱን ዘገባው ጠቅሷል። ኪቢሲ የኢትዮጵያ የፋይናንስ ገበያ ለማጥራት አዲስ አበባ ውስጥ ቢሮ ያቋቋመው ከአስር ዓመታት በፊት ነበር። ባንጉ ደቡብ ሱዳን፣ ታንዛኒያ፣ ኡጋንዳ፣ ቡሩንዲ፣ ሩዋንዳና ዲሞክራቲክ ኮንጎ ሪፐብሊክ ውስጥ ቅርንጫፎች እንዳሉትም ይታወቃል። በሌላው መረጃችን የጡረታ አበል ክፍያን በተመለከተ አስገዳጅ መመሪያ ተቀምጧል። ከሐምሌ 1 2017 ጀምሮ የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ መታወቂያ ቁጥር እንደሚያስፈልግ የመንግሥት ሠራተኞች ማኅበራዊ ዋስትና አስተዳደር አሳስቧል። ማንኛውም የመንግስት ሰራተኛ ከሐምሌ 1 ቀን 2017 ጀምሮ በተቋሙ ማንኛውንም አገልግሎት ለማግኘት የብሔራዊ መታወቂያ ሊኖረው እንደሚገባ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አስታውቋል። በዚህም መሠረት አሰሪ መስሪያ ቤቶች የማህበራዊ ዋስትና መለያ ቁጥርና ሌሎች አገልግሎቶች ሲቀርቡ ወይንም ጥያቄ ሲይዙ የሰራተኞቻቸውን የብሔራዊ መለያ ቁጥር ወይንም ፋይዳ ጠቅሰው እንዲያቀርቡ ነው ያሳሰበው። የጡረታ ባለመብቶች የብሔራዊ መለያ ቁጥራቸውን በአቅራቢያቸው በሚገኙ የአስተዳደሩ ጽህፈት ቤቶች ከተጠቀሰው ቀን አስቀድመው እንዲያስመዘግቡም ጠይቋል። በዚህም የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ ወይንም ብሔራዊ መታወቂያ ቁጥር አስገዳጅ መመሪያ ሆኖ ተመልክትነዋል። ለሁሉም ሸር ማድረጋችሁ እንዳይረሳ። በሌላው መረጃችን ደግሞ ከአሜሪካው ፕሬዝዳንት በኩል በዛሬው ዕለት አስገራሚ የሆነ መልካም ዜና ተሰምቷል። ፕሬዚዳንቱ ትሩዝ በተሰኘው ሶሻል ሚዲያ ላይ ባስተላለፎት መልእክት በሺዎች የሚቆጠሩ ሰዎች የደወሉ በዓለም ላይ ወደር የሌለው ታላቅ ሀገርና ገበያን ለማግኘት የሚያስችለውን ውብ መንገድ እንዴት ማግኘት እንችላለን እያሉ ጠይቀዋል። ፕሬዝዳንቱ ባለፉት የካቲት ወር አስተዳደራቸው ለባለ ሀብቶች አመልካች የመኖሪያና የስራ መብትን የሚያገኙበትን እንዲሁም ዜግነት ለማግኘት መንገድ የሚከፍቱበትን እጅግ በጣም ወሳኙን ጎልደን ካርድ የተሰኘ ፕሮግራም እንዲያቀርቡ እንደሚያቀርቡም መናገራቸው ይታወሳል። ይህንን በተመለከተ የአሜሪካው ፕሬዝዳንት በዛሬ ዕለት በአምስት ሚሊዮን ዶላር ቋሚ የአሜሪካ የመኖሪያ ፍቃድ ለሚሰጠው ጎልደን ካርድ ፕሮግራም ማመልከቻውን መቀበል መጀመሩን ማስታወቃቸው ከረፋዱ የወጣው ሪፖርት አስነብቧል። ይህ በእንዲህ እንዳለ ህገ ወጥ የኮቴ ክፍያን የሚያስቀር ስርዓት ሊዘረጋ ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬ ዕለት ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ህገወጥ የኮቴ ክፍያዎችን ለማስቀረት ክፍያ የሌለበት ይልቁንም ፍተሻ የተጠናከረበት የኬላ ቁጥጥር ስርዓት ይዘረጋልም ብለዋል። ጠቅላይ ሚኒስትሩ ይህን ያሉት ከመላው ሀገሪቱ ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሱ ጥያቄና ምላሽ ማብራሪያ በሰጡት ወቅት ነው። በመድረቁ ህገ ወጥ የንግድ ሥርዓት፣ የንብረት ታክስ፣ ሰላምና ደህንነት እንዲሁም የሙስና ጉዳዮች ከንግድ ማህበረሰብ በኩል እንደ ችግር ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ምላሽና ማብራሪያ የተነሱ ያሉ ችግሮችን ለመፍታት በጋራ መሥራት ይገባናልም ብለዋል። ዲጂታል አገልግሎትን ማጠናከር የሌብነት በር የሚዘጋ በመሆኑ በቀጣይ በትኩረት እንደሚሰራም ተናግረዋል። ሌብነትን በተመለከተ በመረጃ የተደገፈ ጥቆማ የሚቀርብ ከሆነ የትኛውም አመራር ተጠያቂ ይሆናል ሲሉም መናገራቸው ነው የተገለጸው። በሌላ በኩል ኢትዮጵያና ኬንያን በሚያዋስነው በሞያሌ ድንበር ላይ ኢትዮጵያውያን 50 ኪሎ ሜትር ወደ ኬንያ እንዲሁም ኬንያውያን 10 ኪሎ ሜትር ወደ ኢትዮጵያ ገብተው እንዲገበያዩ የሚፈቅደው ስምምነት በአካባቢው ያለውን ሕገወጥ ንግድ ለማስቀረት እንደሚያግዝ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የተቋሙ ኮሚኒኬሽን ጉዳዮች ዳይሬክተር ወንድሙ ፍላቴ ባለፍነው የፈረንጆች ዓመት ኬንያ 115 ሚሊዮን ዶላር የሚያወጡ ምርቶችን ወደ ኢትዮጵያ ስትልክ በአንጻሩ ኢትዮጵያ 58 ሚሊዮን ዶላር ዋጋ ያላቸው ምርቶችን ወደ ኬንያ መላኳን አስታውሰው የሁለቱ ሀገራት ዓመታዊ የንግድ ልውውጥ ከ200 ሚሊዮን ዶላር በታች መሆኑን ገልጸዋል። አዲሱ ስምምነት በሶስት መሰረታዊ ነጥቦች ላይ ያተኮረ ሲሆን ዋና ዓላማው ኢትዮጵያና ኬንያ የሚያዋስኑት ቦታዎች የሚኖሩ ማህበረሰብ ክፍሎች የመሃል አገር ምርትን በቀላሉ ማግኘት እንዲችሉ ማድረግ መሆኑንም አመላክቷል። በተጨማሪም ድንበር አካባቢ የሚዋሰን ህገ ወጥ ንግድ ማስቀረት እንዲሁም የአካባቢን ዘላቂ ሰላምና ለገርም ልማት ማረጋገጥ አላማው አድርጓልም ብሏል። በድንበር ላይ ንግድ ልውውጡ የተለያዩ መሠረታዊ ምርቶች የምግብ ዘይት፣ ቆዳና ሌጦ፣ አልባሳት፣ የውበት መጠበቂያ ምርቶች፣ የእንስሳት ተዋጽኦ፣ የኤሌክትሮኒክስ ምርቶች፣ የቤት ውስጥ መገልገያ ቁሳቁሶች እንዲሁም አትክልትና ፍራፍሬ መሆናቸውም ተገልጿል። በዚህ ስምምነት መሠረት ነጋዴዎች በጋራ በተሰማሙበት የምርት ዝርዝር ውስጥ እስከ አንድ ሺህ የአሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ መድረስ እንደሚቻል ነው የተነገረው። በዚህም ሀገራቱ የድንበር ተሻጋሪ የፋይበር ኦርቲክ ግንኙነትን ለማጠናከር የድንበር ተሻጋሪ ዲጂታል አገልግሎትን ለማሻሻልና አዲስ ቴክኖሎጂን ተደራሽ ለማድረግ መስማማታቸው ነው የተነገረው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።